ወንጌል በአናቱ ይተካል። የምን ወንጌል ነው? ክብሩ ይበልጥ። ያው መዘቁጭ ብልሽ ድንቅሽ ታያለሽ። ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ የቻናል ቤት ሰዎች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተ ዘና ፈታ የሚያደርጉ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ቪዲዮውን እስከ መጨረሻው ተመልከቱ። ይመቻችሁ መሰሪያ ቪዲዮ የሚሰጡ ሰውዬ ነው እሱ እሺ። እኔ ልሳቅ ወይስ ልሳቀቅ? እኔ ግራ ገባኝ። አረ እንለፈው። ሾፌሩ የልጅሽን ስልክ ቁጥር ስጭኝ አለኝ። ምን አይነት ዘመን አስባችኋል? እናትና ልጅ እየሄዱ እናትየውን የልጅሽን ስልክ ስጭኝ ምናም ብሎ ሲጠይቃት ማለት ነው፣ ይህ ምን አይነት ዘመን ነው ያስብላል። እናትና ልጅ ግን አትመስሉ፣ የሚያወሩበት መንገድ ልስጣውን ምናምን ጭራሽ ትላታለች፣ እናትየው ከሆነች ማለት ከማን ተደብቀ ነው እሱ? ምን ያድግ ተደብቆ ምሽግ ይዞ ለራሱ አለሙን እየቀጨ ነው። መጣበት አንተ። ከማን ተደብቀ ነው እሱ? ከፋራውን እየተመቻቸ ነው እዛ መነፅር የሚለብሰው አንተ። እንዳላስቀይም ቀስ

ስቶክ ስለምወድ ላይክ አርጋት። እስኪ ምን አገባኝ እኔ፣ ከፈለግኩ አርጋት አለሁ። እንዴ ተው እንጂ። አፍላፍቅር አድርጓ፣ ምን አገባኝ እኔ። አፍላፍቅር ማየው ታይም። ታክሲ ውስጥ ስልክ መጠቀም የለም። የግላችሁ አይደለም ስልኩ፣ የጋራ ነው፣ ከጎን ያለው አንዳንዴ አይታችሁት ሁላ ፊቱን አይታችሁን። አሁን ተመልሳችሁ ስታዩም እንዲ ያየው ምን እያደረገ ነው? ቆዮ፣ በራሱ ሙድ ነው ያለው። በራሱ ሙድ ማለት እንደ ምንድነው የምታክለው ሴትዮዋ? እሱ ነው ጽዳቱ የሚያጸዳው። ና ምን ይህ ብቻ፣ አብሲ ጥሎላ፣ እንጀራ ይጋግራል። አይታችኋል፣ ልጇ ምን እንደሚያክል ጭራሽ፣ ዱላ ይዛ ኒቃ ኒቃ። አሁን ማለቃም አሁንማ ትቷት አለ አትዋትም፣ ትተዋትም። ፍቅር አያለሁ እኔ ሳንቀማጣ ማለት ነው። እኔ ሳንቀማጣ ብሞት ይሻለኛል። ዝም በል ፍቅር አያለሁ እኛ ማለት ነው። ስማኝ፣ ሀብታም ስለሆነ ጭኖ እሷ እኔ ድሃ ስለሆንኩ ነው እንደዚህ እኔ ላይ። ዝም በል አሁን ሁለት ድር እሰጥሃለሁ። አንደኛ እገልሃለሁ። ግደለኝ፣ በቃ ግደለኝ። ሁለተኛ ሁለተኛ ምን እሷ ወደማትደርስበት ማደርስበት ሩቁ አሜሪካ ልካለው። ትስማማለህ አትስማማም? ትስማማለህ ትስማማለህ? ቆይ

ስንደርስ እንጠጣለን፣ ስንደርስ እንጠጣለን አልኩ። ሁለት ሰዓት እኮ ነው የሚፈጀው። ስንደርስ እንጠጣለን አሰማም። ሁለት ሰዓት ሙሉ ቡና ሳይጠጣ አለቃ፣ ቀልደኛ ነህ። በቡና አትምጣብኝ አንተም ብሎ አለቃ። ሁለት ሰዓት ሙሉ አይሆንም። ይነግር ነው ወይ? ምንድን ነው? እኔ የምልሽነት? እዚህ ቤት ከበላችሁ በኋላ ለምንድን ነው አንቺ ቆይ ማከፊው? ችግር የለም የስቲክኒ ፋብሪካ የምትለው ጀርባ እንጨት ፈልጥ የምታስቀምጠበት ቆርቆሮ ቤት ነው በቃ መስላ ነው? ያለቃሽ ጫማና ካስ ያጠብከው ምን ፋብሪካ ነው? አልገባኝም። ተወሩት ሳገርም ስለምንድን ነው የምትወሩት? እሺ አለቅ፣ እየውልሽ ነው እዚህ ቤት አግዛቸዋለሁ ስራ ምናምን አንዳንዴ ነው። ምን ማለት ነው? ምን ነው የምታገዘን አንተ? ስራ እኮ ነው። እቃ መጠው ስራ እኮ ነው።

አገቱኝና እና አግቶኝ ነው። ሲወጡ በሰንሰለት ነበር ያሰሩ። ይችላል በጠስኩት ሰንሰለቱ፣ ሰንሰለቱን በጠሻው ሰጣ አንዱ በዚህ ገጀራ፣ አንዱ በዚህ ገጀራ ከሆነ አይቀር ብያ ወላ አንዱ ገጀራ በስር

ይኸውልሽ ሰማንያችን እስካልተቀደደ ድረስ የጋራ ንብረት ነው። አዎ ብንለያይ እንኳን ግማሹን ታመጫለሽ። አለቀ ብለው ብለው ደግሞ ጭራሽ በዳሌ የመጡ በዳሌ አትበይ በዳሌ አትበይ በዳሌ አትበይ በዳሌ ብዙ ነገር ኢንቨስት ያደረግኩበት ሙያለ ነው። ዋይን ያፈሰስኩበት ዳሌ ነው። አሁን እርሶ እንደለኔ ዳሌ ምን አደረጉ እንጂ። ይኸውልሽ ይሄንን ድርቅ የመታው ዳሌሽን ማዳበሪያ እየሰጠ ያፋፋውት እኔ ነኝ። ሲቀጥል ደግሞ ሰባ ብሬን ሆጭ አድርጌ በታይት የገዛሁት ለእጄ ሳይሆን ለሱ ነው። ሽሮ ቪታሚን ለስ ነው፣ ምንም ቪታሚን የለውም። ቪታሚን ለስ ነው። ታው ሽሮ በልታታ ነው ሰልችቶ ሆነው ሰለቸኝ ሽሮ። አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ያ ይደፍናል። ሽሮ ደግሞ ይሄ የፊት ድርቅ የመዝጋት አቅም አለው። አጋንንት የተያዘ በረከት ለማስለቀቅ ራሱ ወደ ጨለማ ወደ ጥልቆ ዓለም ወርጄ ከዛ በኋላ በረከትን አስለቀቅ ይወጣል። ጨለማ ውስጥም ትገባለ ወደ ጥልቁ ዓለም ገብቼ ትገባለ እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮ ብለ ተቀብዬ እወጣለሁ። አዎ ግን ወደ ጨለማውን ስትገባ እንደው ብትቀርስ ስምንት ጥልቅ ጨለማ አንድ ሜትር ጉርጋድ ውስጥ ብታደርገው እየዬ ብሎ የሚቀው ሰው እኮ ነው። እኔ እኮ ዘንድሮ ፈርዶብናል። እየመጡ የሆኑ አዝግ የሆኑ ሰዎች ኬት እንደሚመጡ አሁን፣ ሽሮ ምን አደረገሽ ዘለ ሽሮ ላይ። ጤነኞች አልሆኑም እኮ እነዚህ ሰዎች። እኔ አምሯቸው በቃ የሆነ የታወከ ምናምን ሰዎች ናቸው። አማኔል ምናምን መውሰድ ያለብን ሰዎች ናቸው። አፌ ሞልቼ እናገራለሁ እነዚህ ሰዎች ጤነኛ ባለፈው፣ አንደኛው እኔ አልሄድም ቻ። አላወራም ይቅር። አይታችሁ ከጓደኛ ቤት ሂደህ ጓደኛ ባይኖር ሚስቱ ብቻ ብትኖር እቤቷ አትግባ፣ ነውር ነው። አንተ ባታስብ እንኳን ያየ ሰው በሐሜት ያሰናክልሃል። ሰው ናችሁና በፈተና ትወድቃላችሁ። መልካም ወንድ የሰው ሚስት ፊቷን ሞልቶ አይመለከትም። ሞልቶ ከተመለከታት በዝሙት መንገድ እየሄደ ነው። መልካም ወንድ በጨዋታ ከሴት ጋር አይላፋም። ይህን ካደረገ ክብሩ ከጫማው በታች ይወርዳል። መልካም ወንድ ሰው በማይጠራጠረው መልኩ ከሴት ጋር አይቀራረብም። ልክና ለከት በሌለው ግንኙነት ተሰናክለው ራሳቸውን ያዋረዱ ብዙ መንፈሳዊ ሰዎች አሉ። የጓደኞቻቸው ሚስት ወይም ባል እያማገጡ ሕሊናቸው እንደ ጦር የሚወጋቸው እየኖሩ ያሉ በርካታ ናቸው። የዝሙት ፈተናን ለማለፍ ሸሽተህ አምልጥ፣ እንደ አባታችን ዮሴፍ። እጋፈጠዋለሁ ካልክ ትወድቃለህ። ረጅም መንገድ ከማታውቀው ተቃራኒ ጾታ ጋር ተቀምጠህ አትጓዝ። መቀራረብ መተዋወቅ፣ መተዋወቅ መዋደድ፣ ከመዋደድ መፈቃቀር፣ መፈቃቀር ዝሙት ወልዶ ከልዑል እግዚአብሔር ደጅ ያስወጣሃል ወይም ያስወጣሻል። ማዘር ካርድ ሞልታ ማለት ነው። ብድሩን ችሏል ሲባል አንተ ተበደረ ማዘር ሳታቀ በእሷ ስል እኔ ብዙ ጊዜ ልጆች ወይ ከእናት ወይ ከአባታቸው ሞባይል ካርድ ሰርቀው ይሞላሉ ለራሳቸው የተለመደ ነው። ክሬዲት አሁን ላይ ደግሞ ክሬዲት ነው የሚወሰደው። ያወቀ ሰዓት ይች እናት እንግዲህ መሯት ነው። የሚገርም በጣም ለዚህ ህዝብ ከመልፋት የተነሳ ባይ ሰው የሚገርም ነገር ቲክቶክ ስከፍት ምንም ፎሎ አልነበርኝ። ብዙ ሰው ግን ነበረው። ብዙ ሰው ግን ነበረው። ፎሎ ዜሮ ነበር ዋ ለካኔ እኔ ፎሎ ያደርኩት እኔ ፎሎ ያደረኩት ሰው ነው እንጂ ሰው ያላግጣል። ሰው ሌላ ታሪክ ውስጥ ገብታል፣ ያላግጡታል። የማን ፖድካስት ዛላቸው እነዚህ ልጆች ስትሰሙ እችላሚዋት ጸጉር ቤት ሰተት ብላ ገብታለች። ሰተት ብላ ማለት ነው ምናምን አካባቢ ማልፈልገው እዚህ ማጅራቴ አካባቢ ሻኛ አካባቢ ማልፈልገው ጸጉር አድጓል። ስለዚህ ቀንስልኝ ብላ ነው ጸጉር ቤት ገብታል። በቁጥጥር ያደጉ ልጆች ትንሽ ፍሪደም ሲያገኙ መጀናጀን አለ፣ ዴት ማድረግ አለ፣ መሳሳም አለ። እርግዝናው ላይ ዘለው በቃ አረገዙ። ምን መሰላችሁ? ይህ ነገር ማለት በጣም በጣም ወላጅ ልጅን በጣም እንዲተቆጣጥሮ ምንም መፈናፈኛ እንዳያገኝ አድርጎ ሲያሳድገው ያንን ነገር ጭራሽ እንዳያየው አድርጎ ሲያሳድገው የሆነ ሰዓት ላይ ይሄ ልጅ ፍሪደሙ ሲያገኝ በጣም አጉል የሆነ መበላሸት ነው የሚበላሸው። ማለት ነው ወላጅ ልጁን ሲቆጣጠር እንዴት ልጁ እነዚህ ነገሮች ትክክል እንዳልሆኑ ማመን አለበት፣ በደንብ ያንን ነገር አምሮ መቀበል አለበት። ካልሆነ ያ ቁጥጥር እስኪያበቃ ነው የሚጠብቁት። ልክ ከዛ ቁጥጥር ውጭ ሲሆን ያ ሰው ኢሚዲትሊ ነው የሚበላሸው። ሲበላሽ ደግሞ የከፋ ብልሽት ነው የሚበላሸው። ገንዘብ ወደ ባንክ ሲመጣ እንደ ኤሊ በቃ እንደ ኤሊ ተጎትቶ

ስፔሻሊ በጣም የሚያስጠላው ፓርት ምን መሰላችሁ? አብረዋችሁ እኮ ነው የሚያጠፉት። ግን ምን አደረግኩ እኮ ያው የተከፈለ ምን አድርገን ምናምን ትባላላችሁ። የምር ነው፣ እውነት ነው። ይነገረው አንድ ኬንያዊ ግለሰብ ታሙ ወደ ኬንያ የመንግስት ሆስፒታል ይሄድና ኤክስሬ ይነሳል። ኤክስሬ ከተነሳ በኋላ ሲታይ ልብ ውስጥ አንዲት ጤነኛ በረሮ እንደምትገኝ ይነገራል። ከዛም ሰውዬው ወደ ሲንጋፖር ሄዶ ሕክምና ማድረግ እንዳለበት ይነገረውና ሲንጋፖር ሄዶ ከታከመ ልክ ሲታከም ያሉት ነገር ምንድን ነው ያንተ ልብ ውስጥ ሳይሆን በረሮ ያለችው ኤክስሬ ማሽን ውስጥ ነው ተብሎ። ወይኔ ወይኔ ወይኔ! አስባችኋል? ከኬንያ ሲንጋፖር ድረስ ሄዶ ማለት ነው። ኤክስሬ ማሽን ውስጥ ያለውን በረሮ ልብ ውስጥ ነው ያለው በ እንዴት ነው? ዶክተሮቹ ራሱ ምን አይነት ማሰብ የማይችሉ ሰዎች ናቸው? እንዴት ነው ነፍስ ያለው ነገር የሰው ሆድ ውስጥ ሊቀመጥ የሚችለው ወ? አሁን ይሄ ምንድን ነው? ምንድነው የሚያደርጉች? ያን ሁሉ ወጪ አውጥቶ ሲንጋፖር ድረስ ሄዶ ማለት ነው ምን

ቤተሰቦች አሁን የላይክ ሰብስክራይብ እና ሼር የማድረጊያ ብሬክ ላይ እንገኛለን። ሁላችሁም ቪዲዮን እዚህ ድረስ አይታችሁ መታችሁ አንድም ቪዲዮ ካሳቃችሁ ከተመቻችሁ አሁኑኑ ላይክ አድርጉ። ለዚህ ቻናል አዲስ ሲሆናችሁ እናንተም ቻናሉ ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁም ሼር አድርጉ። አደረጋችሁ፣ አሁን ወደ ቪዲዮችን እንቀጥልለን። እሺ፣ ብልድግ የሚል ይታያል። ብልድግ የሚል ህንፃ ነዋ። ብልድግ ነው ፎቅ ነው ወደ ላይ

እዚህ የተነሳባቸው አስራ ስምንት ጊዜ መዝግቤዋለሁ። ከእኔ ሀያ ስምንት ዓመት ማንም ሰው ሊገርመው ይችላል። ግንኙነት ከእሷ ጋር ባረኩ ቁጥር በአጀንዳ መዝግቤ አስራ ስምንት ጊዜ መቼ፣ ዓመተ ምሕረት ምን ቀን ማታ በስንት ሰዓት እንደተገናኘው ጽፌዋል። በቃ ልጆቼን ሶልድ አራት ጊዜ የልጆቼ መወለድ ምክንያት ግንኙነት አራት ጊዜ አለ አራት ልጆች ሶልድ። ከዛ ውጭ ያሉትን መቼም ማንም ሰው ያለ ግንኙነት አይኖርምና አስራ ስምንት ጊዜ ቀንሰው አስራ ስድስቱን አስራ ሁለቱን በእንደዚሁ አልፎ አልፎ በዚህ ዓመታት ውስጥ የተገናኘ ናቸው ናቸው። ይህን ያህል ጊዜ ስንገናኝ ይህን ያህል ዓመት ስንኖር ይሄ ነው ግንኙነታችን። በዛ መሀል የማንገናኝበት ጊዜ ስንት አራት ዓመት አምስት ዓመት ሳንገናኝ እንኖራለን። ሀያ ስምንት ዓመቱ ውስጥ በቆየ ግንኙነት ውስጥ በቆየ ትዳር ውስጥ አራት ልጆች ተወልደዋል ተወልደዋል። በሀያ ስምንት ዓመት የባልና የምስት ወጉ ውስጥ አስራ ስምንት ጊዜ ብቻ ጊዜ ብቻ ነው ግንኙነት ያደረጋቸው ደግሞ ይሄን ልክ እንደ ኢትዮጵያ ታሪክ ልክ ግንቦት ሀያ ኢህአዴግ እንደገባው

ረኒኩ ሚዲያ ላይ የሚወራ እና የማይወራን እኔ ብቻ አላውቅም። ኤርሚያስ ማሙ አስተምር ተብለ ሄደ። ብርሃኑ ነጋ የሚባል አብርሃም አረጋሳ ብርሃኑ ነጋ ብርሃኑ ነጋ ብርሃኑ ነጋ አንተ ያሉ ተማሪዎች ብርሃኑ ነጋ ሲባል አብሻቸው ነው የሚነሳው። የምሬ ነው ምላቸው፣ ግን ብርሃኑ ነጋውን ትምህርት የሚሰሩ ነው እያደረገ ያለው ነገር ማለት ነው። እስኪ ይህን ቪዲዮ የምታዩ ሰዎች ተማሪዎችም ወላጆችም ትኖራላችሁ የዚህን ያክል ነገሩ እንዲህ በጣም መጥበቁ መጠንከሩ ተገቢ ነው ብላችሁ ታስባላችሁ? ተማሪዎቹ መውደቃቸው ማለት ይህ ሁሉ ተማሪ መውደቁ የምር ተማሪው መማር ስላልቻለ እውቀት ስለሌለው ነው ወይስ በጣም ፈተናዎቹ ከብደው ነው? ምን ታስባላችሁ? እስቲ በዚህ ጉዳይ ሰላም አልመጣችም። ምን

አሁን ደፋስታ ነበር ራሱ ተደፋ። ይሄ አፖዲኒ ማሽ ወጣኝ ለቅሶ እየቀሰቀሽ ነው ባክሽ። አይ አባትዮ ትናደድ ያቅም ገና በገንዘብ ሳይገለሽ ያኔ ልደብደብ በገንዘቡ ልደብደብ ምን ወንጌልን ቀቅረ ብለው አልኩ ዮኒ ማኛ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደ ሁሌ የመጣ ማንም የሚያቀረሽበን ስራ አ ዮኒ ማኛ እንግዲህ ተመልሷል። ከዚህ በፊት ቪዲዮ ሰርቻለሁ። ልክ ተጠመቀ ምናምን ሲባል ብዙ አይቆይም ብለን እንደገመት ነው። ይኸው ስድስት ወር ራሱ ሞልቷል አልሞላም። ይኸው ዛሬ የምትሰሙትን እያለ አይመለከተኝም ብሏል። አሻንጉሊት ጋር ጭራሽ ፕሮሞሽን አናዘር ሌቨል ገብተዋል። አሁን ወንዱ ምንም ልብሱን ያየ ወንድ የለም፣ እርግጠኛ ነኝ። ቲክቶክ ላይ ያለ ስፔሻሊ ማለት ነው አንቺ ላይ ነው ፎከሱ። ንብረት ሽመሻ፣ ከፈለሽ ንብረቱ ላይ ፎከስ እንዲያደርጉ አድርጊ እንጂ አንቺ ላይ ተይ እንጂ። በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ሰምቷልም። ኖታ ኖታ እንዳቀርጹኝ። ሰብዓዊ መብቴን እየጣስክ ነው እንዳቀርጹኝ። ስማ አንተስ በግ መስለህ የሰው ድንበር ጥሰህ ስገባ ጽድቅ የሰራ እንደሚመስልህ። ቆይ ለመሆኑ በግ ለመሆን ምን አነሳሳ አጠገብ ያሉት ጓደኞቼ በሙሉ በግ ነው የሚመስሉት። የእነሱን መልካቼ ነው በግ ለመሆን የወሰንኩ። ደግሞ ምንድን ነው የያዝከው? ይሄማ ቀለብ ነው። ቆይ ለምንድን ነው ከሀገር የወጣው? ያው የኔ እና የቤተሰቤን ህይወት ለመቀየር። ወዴት ነው የምትቀይረው? እባክህ ከበግነት ወደ ሰውነት። ቆይ እኔ እያልኳለ ለመሰደድ ዋናው ምክንያት ምንድነው? ነው ሰው መሆኔ ዋጋ ሲያጣ፣ ሞቴ ሲረክስ፣ በቃ መኖሬ ትርጉም አልባ ሲሆን በቃ አልክሽ ያስለቀስኳችሁ አይደል? ለመሆኑ የት ነው የያዛችሁ? ስፔን እንደ ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው በዚህ ሰዓት ሰምቷል። በጎነንም መውጣት ካልቻለን፣ እሺ እንዴ ነው ከዛ ሀገር መውጣት እንችልም። እሱም ከተባነን እሺ እንዴ ነው የሚሉት እጭ ኦልስ አስቀላቂ እንደዚህ ቪዲዮ ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር ተመችቷችኋል? እዚህ ድረስ ካያችሁ ወዳችሁ ሰርማት ሁላችሁም ላይክ አድርጉ። አሳብ አስተያየት በነጻነት ኮሜንት አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪክ ቪዲዮ እመጣለሁ። ሰላሙ ጤናውን ብዝት አድ